አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሃባይ በእንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው፣ አልሐምዱ ሊላህ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እህት ወንድሞቼ፣ አደራምላችሁ ነገር ማንኛውም ሰው በሶሻል ሚዲያ እንደዚህ፣ ዋትሳፕ ኢሞ፣ ምናምን ሊሆን ይችላል የማታውቁ ሰው ከሆነ እንደዚህ እናቴ ታማ ነው አባቴ ታሞ ነው ወንድሜ ታሞ ነው እንደዚህ ሁኜ ነው ምናምን እያሉ ምክንያት ደርድረው እንደገና ደግሞ ብር ላኩልን እና እንሰጣችኋለን ምናምን እንደዛ እያሉ እንዳያታልሏችሁ ጥንቃቄ ማድረግ አለባችሁ ማለት ነው። እናም አሁን ይሄ ባለዚህ ቁጥር ማለት ነው መጣ፣ ከዛ ያለውን እስኪ ሪከርዱንም አሰማችኋለሁኝ ምናምን ነገር እና ሌላም ስልክ እንደዚሁ መጀመሪያ በኢትዮጵያ ስልክ ነበር ያወሩኝ እና ከዛ ደግሞ እዛ ላይ እንትን ስላቸው ደግሞ በዚህ ማለት ነው። እና እስኪ አብረን እንስማ ማለት ነው።

የባንክ ሰራፋ እራሱ እናንተ ኑሯችሁ እንኳን ብትልኩለት ማለት ነው፣ ምንድን አርጎ ነው ኤዲት አድርጎ ምናምን የተላከውን ብር ምናምን እንደዚህ ልክ ያለው ብሎ ነው የሚከራከራችሁ ማለት ነው። እና አብዛኛዎቻችሁ ያው እንግዲህ እንደዚህ ሀዋላ ጠይቁ፣ ወይም ሀዋላ የሚሰራ ምሳሌ፣ እኔ አሁን እንደዚህ ሀዋላ አይደለ፣ የሆነ ሀዋላ የሚሰራ ምናምን ካለ ባገናኘው ምናምን፣ በእሷ ጠሪቅ ነው የመጣሁት ወይም በእሷ ጀማአ ነው እንደዚህ ምናምን ቢል፣ ያ ሰውዬ ደግሞ አምኖ ቢልክለት ምናምን አስባችሁታል። እና በጣም ብዙ እንትን አለ። ለማንኛውም ጥንቃቄ አድርጉ። እናንተ ይህ ብቻ አይደለም፣ ሌላም አለ ው እዚህ ብሎክ ያደረኩት ይሄ ደግሞ መጣ። ይህን ደግሞ ስሙ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ስሜ አሊ መሐመድ ይባላል እና ትንሽ እናቴ ታማብኝ ወደ ገር ቤት እንደመላክ ፈልግ ለማለሚሰራ ሶፍትር ካለች እንድልክ ይለኛል ወንድሜ እኔ ያለው ሳውዲ ነው። ወደ ሀገር ቤን መላክ የሚፈልጉ ወደ ኢትዮጵያ እና በዛው ደግሞ ምንዛሬ አሳወቀኝ፣ አካውንት ላክልኝና አሰሪ እንደመጣው ያስገብልሃል። አሰላም አሌይኩም ወረህመቱላሂ ወበረካቱ ወንድሜ ደማም ደማም የሚባል ቦታ ላይ ነኝ። አቤት ወንድሜ እንዴት ነህ? ሰላም ነው አለ። እኔ ደማም ነኝ። ከፈለክ ደግሞ ሎኬሽን ልልክልህ ይችላሉ። ይሄው ሎኬሽኑን ላክ አልኩት። ከዛ ወፍ የለም ማለት ነው። እና ያው በዚህ መልኩ ብሎ ካድርጊው አለሁኝ። እኔም አልሙሂም እናንተ ልላቸው የፈለግኩት ጥንቃቄ አድርጉ። የተለያየ ስልክ፣ የተለያየ ምክንያት ያለ እሱ ሁሉ ይችላሉ ማለት ነው። እንደዚህ መጥተው ሊያለ እሱ ሁሉ ይችላሉ። እናንተ ጋርና ጥንቃቄ አድርጉ። አሁን ላይ ደግሞ ስራቸው ሆኗል፣ በቃ እንደዚህ ከሰውንት እያጭበረበሩ በረበሩ ምናምን እንደዚህ መውሰድ ማለት ነው። ስለዚህ እህት ወንድሞቼ በቻላችሁ አቅም እናንተም እራሳችሁን ጠብቃችሁ ተጠንቀቁ ልላችሁ ወዳለሁኝ። እንሻላ ደግሞ በቀጣይ ቪዲዮ እንገናኛለን። እስከዚያውም ድረስ ደግሞ ሰላማችሁ ብዝት ብዝዝት ይበልልኝ።